ምንም አርጌ ሊሸፍነው ላጠፈው የሚችለው ነገር አለ። ጽጌም በጣም ነው በጣም የማፈቅራት ላጣት አልፈልግም። መኖር ካለብኝ ወይም ደግሞ ህይወት አስደሳች ሆኖ እኔ መቀጠል ካለብኝ ደግሞ እንዳልኩሽ ነው። ለጽጌ ያለኝ ነገር ይሄ ነው። ህይወትንም ኑሮንም መንገድ

ኢፍስንም መታችን ይሳ ስለዚህ አሁን ያለውበት አጣብቂኝ በጣም ነው። ማፈቅራት በጣም ነው። ስማ ቆይ ይሄ እኮ ንቀስ ነው። በጣም ንቀስ ነው። እሷ ጋር ልጅ ስላለ ልጅህን መታት አልችልም፣ እኔ ጋር ደግሞ ፍቅር ስላለ በጣም ራስ ወዳድ በጣም ባለጌ ነህ። እኔ አልገባኝም፣ አስረዳኝ። ይሄ ንቀስ ነው። ምን እንደተመለከታችሁ ስለው ቤተሰቦች እንግዲህ ጽግሻ ነገሮችን ሁላ በጽሞና ካዳመጠች ምን ከተሳለች በኋላ መጨረሻ ላይ ግን ጽዮንንም ማጣት አልፈልግም ሲል ምን ማለት ነው ብለው ሁለታቸውም እንግዲህ ድብድብ ውስጥ ነው የገቡት። ጽጌ ብዙ ጊዜ ዳኒ ፍቅሩን በገለጸላት ሰዓት አትቀበለውም ነበር፣ እኔ እናንተ ወንድምና እንትን እያለች ብዙ ነገሮች ነበሩ። ግን እሷም ብዙዎቻችሁ ተመልካቾች የሆነ ወቅት ላይ አይታችሁ ነበረ በጣም እንደምትወደው እንደምታፈቅደው የታየበት ቪዲዮ ነበረ፣ የእሷ ማለት ነው። እና እሱም ደግሞ እንግዲህ የእሷን አስተሳሰብ፣ እሷ ለእሱ ያላትን አመለካከት ለማወቅ ይመስለኛል በተደጋጋሚ ሴቶችን እወዳለሁ፣ አግብቻለሁ፣ አፈቅራታለሁ እሷን ብሎ አንዴ ቀለበት ላድርግ ሲል ቪዲዮ ሌሎ እያለበት ሰው ላይ ብዙ ነገሮችን ሲያደርግ ጽጌ ስትንጨረጨር በቃ የምናውቃት ጽጌ ሳትሆን የማናውቃት ጽጌ ስትሆን አይተናት ነበር። ስለዚህ እሷም ከሌላ ወንድ ጋር መሆን አትፈልግም። እሱም ደግሞ ከሌላ ወንድ ጋር መሆን አይፈልጉም። እኛ በሶሻል ሚዲያ ብዙዎችን አዋደን፣ ብዙዎችን አገናኝተን፣ ብዙዎችን ድረን፣ ብዙዎችን ኩለን እንግዲህ አስወልደንማል። ስለዚህ በብዛት ተመልካቹ ጽጌና ዳንሻ አብረው እንዲሆኑ የእኛ ፈቃዳችን ነው። ስለዚህ አብሮ የምትሉ ኮሜንት ላይ ሐሳባችን ስጡ። ወደ ቪዲዮ እንሄዳለን። ሌላው ደግሞ በጣም የገረመን ነገር እንግዲህ ከሄልን ወደ ሌላኛዋ ከሌላኛዋ ወደ ሌላኛዋ ወደ ዝችኛዋ የተገለበጠበት አንድ የሴቶች ነጋዴ እንበለው ብቻ፣ አላውቅም፣ አይደነ ይቅርታ እንግዲህ እኔ አልገባኝም። ምንድን ነው እየሰራ ያለው ነው? ይህንን እንግዲህ በብዛት እንዲሷፋ ያደረገ ወንድማችን አብርሃም ነው። አብርሃም ደግሞ ተረጋግቷል። ለነገሩ አልተረጋጋም እንዴ! ገና እኮ ሩታ እርጉዝ ስትሆን ነው እንደገና ሌላ ሴት ጋር ውድልል ውድልል እያለች ከምትመጣ ሴት ጋር ሲውደለደል የነበረው ብዙዎቻችሁ ስትንጫጩ ተናግራችኋል። እውነታችሁን ነው እንዴ? ገና አንድ ሴት ልጅ እርጉዝ ናት ብሎ ከሌላ ሴት ጋር መሆን አለበት። ለነገሩ ግን ሩታ ማንነቱን ስለምታውቀው ቢዝነስ ነው ይህ ስራ ብር ነው ብላ በማለቷ ፈቃደኛ ሆና እሷ ዝም ብላለች። ነገር ግን ይህንኛው ደግሞ ምን እያደረገ ነው? ያችኛዋንም በአበባ በኬኩ በምን ሲቀበል ነበር። አሁንም ደግሞ ይችኛዋን በወይኑ በአበባ። ኧረ እኛ ጋር ገብቶናል፣ ጎበዝ። ምንድን ነው ይህን ነገር? አግባብ ነው ብላችሁ ታስቡታላችሁ? ትመለከቱታላችሁ? እንዴት ታዩታላችሁ? ባህልንና ስርዓትን ማፍረስና ማበላሸት አልሆነም ወይ? ምንም ቢዝነስ እንኳን ቢሆን ኖሮ እንደዚህ አይነት ስርዓት ወጥ የሆነ ስራ ሲካሄድ ለምንድነው የምትቀባበሉት? እንዴ ማርክ ማለት እኮ ከአሁን ሶስተኛ ማለት ነው፣ አራተኛ ነው። ሶስተኛ ደረጃ ላይ ደረሰ ይሄ ማለት ነገጧ ስንት ነገር ሊቀያይር ያለንብን ነው ዓይናችን እያየ። ስለዚህ ይህንን ነገር የምትቃወሙ ብቻ ሀሳቡን ከተመቻችሁ ሼር እያደረጋችሁ አውግዙ ማለት ነው። እና ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ከወደዳችሁ ላይክ እያደረጋችሁ